የአቤል እናት ለርብቃ የሚሰጧት እንክብካቤና ፍቅር እየተለየ ነበረ። በተለይ አቤልን አግብታ የልጅ ልጅ እንድታሳያቸው ካላቸው ጉጉትም በአይነ ህሊናቸው እያሰቡ እስከ ማልቀስ ደረጃ ደርሰው ነበረ። ዛሬ ላይ ግን ያ ሁሉ ተከርብቶ በሚያሳዝን ሁኔታ ርብቃን ከዚህ ቤት አልይሽ በማለትም እይዛቱ እየፎከሩ ይገኛሉ። ጭራሽ የፍች ወረቀት በማምጣትም ይህንን የፍች ወረቀት መፈረም አለብሽ በማለት ርብቃን እያስገድዷት ነው። ርብቃ በኔና በአቤል መካከል እኮ ፍቅር እንዲፈጠር ከፍተኛውን ሚና ተጫውተች ነበረ። ማሚ ዛሬ ላይ የማላውቅሽ ሆነሽብኛል፣ ምን ተፈጥሮ ነው በማለትም ግራ አጋብቷታል። አቤል ራሱ ያቺ እናቷ ማለትም ለርብቃ ያን ያህል እንክብካቤና ውዳሴ እንዳላቀረበችላት ሁሉ ዛሬ ላይ ግን ዓይንሽ ላፈር ስላለቻት እናቴ የማላውቃት ሆናብኛለች ምን አግኝቷት ይሆን ይህኔስ በጤናው አይመስለኝም እያለ አቤል ስለ እናቱ ጸባይ መቀየር በጣም ግራ ተጋብቷል። በሌላ በኩል እሪች ወደ መዝናኛ ቦታ በሄደችበት አጋጣሚ ራሷን ስታ ወድቃባቸዋለች። እሷንም ለማንሳት እየተንገዳገዱ ነው። ሪች ምን ገጥሟት ይሆን? ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምናላችሁ፣ በያላችሁበት በአለም ዳርቻ ሰላማችሁ ይዛ እያልኩኝ ርብቃ ክፍል 16 ምን አዲስ ትዕይንት አለ አብረን የምንከታተል ይሆናል። የቤታቸው ተቆርቋሪ ዘመድ አዝማድ በመምሰል ተቀላቅሏቸው የሚኖረው እዩኤል አሁንም ማስመሰሉ ምንም የተገለጠላቸው አንዳችም ነገር የለም። ታዲያ ርብቃ በሚስጥራዊነት የያዘችው የእርግዝናዋን ጉዳይ ዛሬ ላይ ወደ ዶክተሩ ሂዳ ቼክ መደረግ ስላለባት እዩኤል ለአቤል ለመናገር ጫፍ ደርሶ ነው የተመለሰው። ከርብቃ ጋር የሆነ ቦታ እንሄዳለን በማለት በሚገልጽበት ሰዓት አቤል ስለምንና ወዴት እንደሚሄዱም ለመጠየቅ ሞክሯል። ሆኖም ይህኔ ሪች በአይነ ጥቅሻ ነበረ በስንት ልፋት ያስቀረችው ርብቃ ራሱ እዩኤል ዝም ብሎ ነው እንጂ የትም ቦታ አልሄድም በማለት ለማስተባበር ሞክራለች። ሆኖም አቤልና እዩኤል ከተለዩቸው በኋላ ግን እዩኤል ምን ለማለት ፈልጎ ነው አንቺንና አቤልን ለማለያየት ጥረት እያደረገም ይመስላል እንዴት በምስጢር የያዝነውን ጉዳይ ለአቤል ለመናገር እየተጣደፈ ነበር እኮ በማለት ለርብቃ በምትነግራ ሰዓት ርብቃ ግን ነገሩን በመልካም ነው የወሰደችው ማለትም ኢዩኤል ምናልባትም በክፋት ስላላሰበው ይሆናል ስለዚህ በአቤል በኩል ያለውን አመለካከትን በደንብ ላይገነዘበው ስለሚችል ይናገር አልፈርድበትም በማለት ርብቃ ነገሮቹን ብዙም ሳታካብድ ነበረ እየተቀበለችው በሌላ በኩል እናት አሁን ርብቃን ከቤት አልይሽ ማለታቸውን ቀጥለዋል። ማን ሁሉ ርብቃ የኔ ልጅ በማለት ሲንሰፈሰፉላት እንዳልነበረ ሁሉ አሁን ተራ ገረድ ማለታቸው እጅግ በጣም ትዝብት የሚከት ሆኗል። አሁን አቤልን ያች ልጅ ከቤቴ ካላስወጣህ አይንህን ላፈር፣ እኔ እኔ እናትህ እስከሆንኩ ድረስ የኔ ንግግር ማክበር ግዴታህ ነው በማለት ልጃቸውን በጥፊ እስከመማታት ደረጃ ደርሰዋል። እማዬ ምን ነው የማላውቃት እናት የሆንሽብኝ? እኮ ያኔ እኔና ርብቃ እንድንዋደድ ያላደረግሽው ጥረት የለም ነበር እነው ዛሬ ላይ ዓይንሽ ላፈራልሻት እያለም እናቱ ሌላ እንግዳ ክስተት የሆነ ጸባይ እንዳመጣችባቸውና እጅግ አስቸጋሪ እንደሆነባቸውም እየገለጸላቸው ነበረ። እናትም ድሮማ ሳላውቅ ነበረ። አሁን ግን ሕይወቴ በጣም ተመሰቃቅሏል። የማይሆን ስህተት ከመስራቴ በፊት ቶሎ ቤቴን አስለቅቅልኝ በማለት እጅግ ተማረው ነው የሚናገሩት። እዩኤል ራሱ ካለባበሳቸውና ካነጋገራቸው በመረዳት ማሚ ይህን ሰሞን ግን የጸባይ ለውጥ አምጥተሻል፣ ምን ተፈጥሮ ነው በማለት እስከ መጠየቅ ደረጃ ደርሷል። እዩኤል የጠየቀው ጥያቄ ስህተት እንደሆነና ሁለተኛ እንደዚህ አይነት ቃላት እንዳይለመደውም ማስጠንቀቂያ አድርሰውበታል። በሌላ በኩል አቤል አሁን ለርብቃ እንክብካቤ እየሰጣት እየወደዳት መጥቷል። በእርግጥ ካቤል ወድሻለሁ የሚል ቃል ስትሰማ ርብቃም እንዲሆንላት ስትመኘው የነበረው ጉዳይ ስለሆነ እጅግ በጣም ደስ ብሏታል። የማሚ ነገር ግን እንዴት አድርጋ ማስቀጠል እንዳለባት እጅግ ፈታኝ ነገር እየገጠማት ነው። ታዲያ ከማሚ ይሰጣት የነበረው እንክብካቤ አሁን ላይ ግን ወረቀቱን በማምጣት ትናንትና የሰጠውሽን ወረቀት ፈረምሽ ወይ በማለት ርብቃን ተጠይቃለች። ርብቃም እኔና አቤል እኮ እንዋደዳለን ወረቀቱን አልፈረምኩትም፣ የሚል ምላሽም ለማሚ መልሳላታለች። ማሚ እኔኮ አዘዝኩኝ፣ ከዚህ በኋላ አንቺን እዚህ ቤት ላይ ሻልፈልግም፣ ወረቀቱን መፈረም ግዴታሽ ነው በማለት አሁንም ወርውረውላት ሄደዋል። እማዬ ግን ለምንድን ነው ወረቀቱን እንድትፈርም የምታስገድጃት? እኔንም እኮ ያኔ ፍቅር እንድሰጣትና እንድንከባከባት ጥያቄ ስታቀርቢልኝ ነበረ ዛሬ ላይ ግን ርብቃ ምን አደረገችሽ እያለም ጥያቄውን አስከትሏል። በእርግጥ ማሚ የሆነ መነሻ ታሪክ ሊኖራቸው ቢችልም ዛሬ ላይ ግን ለአቤልና ለርብቃ ከምን ተነስተው ሊጠሏቸውና ሊያሳድዷቸው እንደቻሉ ግን ግራ ተጋብተዋል። ታዲያ የቤተሰባቸው አካል ሆኖ ለተቀላቀላቸው እዩኤልም የእናቱ ጸባይ እንግዳ እንደሆነበትና ከዚህ በፊት ሲመኙት የነበረው ህይወት እንደገና ተቀይሮ በተቃራኒ አቅጣጫ መሰለፋቸው እጅግ ፈታኝ እንዳደረገባቸውም ለኢዩኤል አቤል ሲናገር ነበረ። በእርግጥ ርብቃን እየወደድኳት መጥቻ አለው። ነገር ግን ፍቅራችንን ለማስቀጠል ደግሞ እማዬ ፈቃደኛ እየሆነች አይደለም። ከምን እንደተነሳችና ምክንያቷ ምን ሊሆን እንደቻለም ሊገባኝ አልቻለም በማለት ለዩኤል ነግሮታል። ማሚ በአንድ ወቅት ከግድግዳ የሰቀሉትን የርብቃና የአቤል ፎቶ አቤል በማውረድ እነዚህ ፎቶዎችን አጸዳድቶ ተመልሶ ሰቅሏቸዋል። እነዚህ የተሰቀሉ ፎቶዎችንም እየተመለከቱ ፍቅራቸውን የበለጠ እንዲያጎላላቸውም እድል የፈጠረላቸው ይመስላል። ታዲያ አንዳንድ ጉዳዮች ለርብቃ ሊያጓያት ሲፈልግም፣ ቆይ ኋላ፣ ቆይ ነገ ማለቷን ቀጥላለች። ና የአንቺ ነገና ኋላ አላልቅልኝ ብሏል። ይህንን ነገር እንድታስተካከልኝ ልኝ ጠይቅሻለሁ በማለት አቤል የበለጠ ርብቃን እየቀረባት መጥቷል። ርብቃም እስካሁን እንዲሆንላት የምትመኘው ነገር ስለነበረ ከአቤል ጎን መራቅና መለየት እንደማትፈልግም ገልጻለታለች። አቤልም እናት አሁን ላይ አይንሽላፈር ያሉበት ምክንያት ምናልባትም የጋብቻ ወረቀት ከሆነ ለምን ቀድጀው አልገላገልም በማለትም ይህንን ወረቀት በጫጭ ቆም መሬት ላይ ጥሎታል። የአቤል ውሳኔ ግን ትክክለኛ እንዳልሆነ ርብቃ ስትነቅፈው ነበር። ማሚ ይህን ነገር ብታይ የበለጠ ነገሩ እየተካረረ ይመጣል፣ ማድረግ አልነበረብህም በማለት የአቤልን ድርጊትም ርብቃ በጣም ኮንነዋለች። እዩኤል ካዜብ ጋራ ያለውን መቀራረብ በማጠናከር እዛ ቤት የሚፈልጋቸውን መረጃዎች አንድ ባንድ እያወጣች እንድትሰጠውና ይህንን ላደረገችበት ደግሞ ጠቀም ያለ ገንዘብ እንደሚሰጣትም ቃል ገብቶላታል። አዜብም ፍራንኮን ስጠኝ እንጂ ለድርጊቱ ምንም ነገር እንዳታስብ ይህንን ደግሞ አደርገዋለሁ በማለት ቃል ገብታለታለች። ታዲያ በስከ መጨረሻም የርብቃንም ሆነ ከማሚ የምታውቃቸውን እያንዳንዱ ምስጢሮች አውጥታ ለመስጠት ብትስማማችሁ። አዜብ ምን ያህል የቤቱ ፈተና ሆና ልትቀጥል ትችላለች? የአዜብንና የእዩኤል ተንኮልንስ እነማሚም ሆነ አቤል መቼ ሊረዳው ይችል ይሆን? እርግጥም አዜብ ማወቅ የሌለባትን መረጃዎች አንድ ባንድ እያወቀች መጥታለች። ምክንያቱም ማሚ ምን ያህል ርብቃን እያሳድዷት እንደመጡ ተመልክታለች። ገና ለገና ርብቃን ጥሪ ስትል እንኳን ከወትሮ በተለየ በጣም እያመነጫጨቀቻትና ከክብሯም ዝቅ አድርጋ ስለነበረም አዜብ ራሷ በምን ምክንያት እንደዚህ ልትለወጥ እንደቻለችም ግራ ተጋብታለች። ሆኖም እነዚህ ምስጢራዊ ነገሮች አዜብ በደንብ ጠንቅቃውቃለች ማለት ነው። በስከ መጨረሻም አቤል ቃል በገባላት መሰረት አንዳንድ የተዋቡ ስፍራዎችን ሊያስጎበኛት እንደሚችልም ቃል ገብቶላት ስለነበረ ዛሬ ላይ ሁላቸውም ተያይዘው ወደ ውጭ ወጥተዋል። ከዚህ መዝናኛ ቦታም ሪችና እዩል በአንድ አቅጣጫ እንዲሁም ርብቃና አቤልም በአንድ አቅጣጫ እየተዝናኑ ባሉበት ሰዓት እንግዲህ እርስ በርሳቸው ፍቅራቸውን እየተገላለጹ ነው። ሆኖም ርብቃ አሁን ባለችበት ሁኔታ ደስተኛ ብትሆንም የማሚ ጸባይ መቀየር ግን እንዴት ማስተካከል እንዳለባቸው በጣም ፈተና ሆኖባቸዋል። በሌላ በኩል ርችም ከኢዩኤል ጋር እየተዝናናች ባለችበት ሰዓት ድንገት ጸጥ ብላብታለች። በስከ መጨረሻም ሲጨንቀው ለአቤልና ለርብቃ በመናገርም ርች ወደ ወደቀችበት ስፍራም አቅንተዋል። እሷን ለማንሳትም እየተንገዳገዱ ነው። በእርግጥ ርች ከወደቀችበት ትነሳለች። ያጋጠማት ነገር ምን እንደሆነ ባይታወቅም፣ በሚያሳዝን ሁኔታ ግን አወዳደቋ እጅግ በጣም ከባድ ነበረ። በስከ መጨረሻም እነዚህ ልጆች ተረባርበው ወደ ሆስፒታል ያደርሷታል ብዬ አስባለሁ። እርች በሚቀጥለው ክፍል በመልካም ጤንነት እንድናገኛትም እመኛለሁ። የማሚ መቀየር ግን ከምን ተነስታ በዚህ ልክ ልትቀየር እንደቻለች በጣም በሚያስገርም ሁኔታ እንግዲህ ለውጡ የሰማይና የምድር ሆኖም ተመልክተነዋል። ማሚ ምክንያታቸው ምን ሊሆን ይችላል? አብረን በሚቀጥለው ክፍል የምንከታተለው ይሆናል። ለዛሬ ርብቃ ክፍል 16 ይህንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።